የአልባንያው ጠቅላይ ሚኒስትር ኤዲ ራማ ለሜሎኒ በተንበረከኩበት ጊዜ ዓለም ጉድ ብሎ ነበር። ትራምፕ እንኳን ባለ ሚዲያ ፊት አፈር ደፈር እያሉ ቆንጆ ወጣት ናት እስከ ማለት ደርሰዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ወደ ሚዲያ ብቅ ባሉ ቁጥር አለባበሳቸው፣ አነጋገራቸው ካልሆነም የሚያደርጉት ግራጋሪ ድርጊቶች እንጂ እንደሌሎች የሀገር መሪዎች ይህን ከለከሉ ያንን ፈቀዱ ሚላቸው የለም። በእርሳቸው ላይ ተደጋግሞ የሚሰራው ዜና የሆነ አይነት ፖለቲካዊ እርምጃ ወሰዱ፣ እንዲህ ያለ ውሳኔ ያሳለፉ አሊያም አዲስ ፖሊሲ ተከተሉ የሚል አይደለም። አንዳች ንግግር ለማድረግ ወይ የሆነ ስምምነት ለመፈራረም ካሜራ ፊት ሲገኙ ሁሌም ቢሆን የሚዲያው ትኩረት የሚያርፈው ከፈረሙትና ካነሱት ሀሳብ ይልቅ የፊት ገጽታቸውና ነገረ ስራቸው ላይ ነው። በተለይ ሶሻል ሚዲያው የሜሎኒን ፎቶ ከየትኛውም የሀገር መሪ በላይ ለሚመስሪያነት ይመርጠዋል። አሁን አሁን ፖለቲከኛነታቸው ጭምር ከናካቴው ተረስቶ የሚከተሉት ፋሽን ሲተችና ሲተነተን ይውላል። ሴትዮዋም ቢሆኑ ይህ ሁሉ የትችት ጋጋታ ግድ የሚሰጣቸው አይመስሉም። ሁሉም አይነት ሚዲያ ዋናውን ጉዳይ ትቶ የላይ ላዩን ብቻ ሲያሳድድ፣ ፖለቲካን በጥቅሻ መጫወት የተካኑበት ጆርጂያ ሜሎኒ በጸጥታ ስራቸውን እየሰሩ ነው። ከእኛ ጋር አጭር ቆይታን ሲያደርጉ መላው የዓለም ሚዲያ እዩልኝ የሚለውን ትርኢት መመልከት አቁመን እኚህን የጣሊያን መሪ አነጋጋሪ ያደረጉትን አጋጣሚዎችና በእርሳቸው ዙሪያ ያሉት ውዝግቦች የሸፈኑትን ዋናውን ጉዳይ ይሰማሉ። መልካም ቆይታ። በመገናኛ ብዙሃንና በማህበራዊ ድረገጾች ላይ የሚገኘው የጆርጂያ ሜሎኒ ምስል ሆን ተብሎ የተሰራ የፖለቲካ ቲያትር ይመስላል። የሴትየዋ ጠንካራ የፖለቲካ ማንነት በብዙዎች ዘንድ ልዩ ትኩረት እያገኘ ነው። ለአብነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በግብጽ ሻርም አልሼክ 30 የአገር መሪዎች በተገኙበት የተካሄደው የሰላም ኮንፈረንስ ላይ ቆንጆ ወጣት ናት በማለት ያደረጉት ንግግር በጉባኤው ከተፈረመው የሰላም ስምምነት እኩል መነጋገሪያ ሲሆን ተስተውሏል። ከዚህ ጥቂት ጊዜ ቀደም ብሎ ጆርጂያ ሜሎኒ በአንድ ስብሰባ ላይ ለመሳተፍ በተገኙበት ወቅት አቀባበል ሊያደርጉላቸው የመጡት የአልባኒያው ጠቅላይ ሚኒስትር የተንበረከኩበት ክስተት እጅግ አነጋጋሪ ሆነው ነበር። የጣሊያኗን መሪ አነጋጋሪ ያደረጉት እንዲህ ያሉት አጋጣሚዎች በእርሳቸው ዙሪያ ውዝግቦች እንዲነሱና ዋናው ጉዳይ ላይ ትኩረት እንዳይደረግ ምክንያት ሆነዋል። የምዕራቡ ዓለም ሚዲያ ሴትየዋን እንደ ፖለቲከኛ፣ እንደ ተጽዕኖ ፈጣሪ ከመተቸት ባሻገር ልክ እንደ ዝነኛ ሰው ቆጥሮ ለሆነውም ላልሆነውም ጉዳይ ከፍተኛ ሽፋን ይሰጣቸዋል። ከወሰዷቸው ጠንካራ እርምጃዎች ባልተናነሰ ቁጣቸውና የፊት ገጽታቸው ጎልተው ይሰማሉ። በየመድረኩ የሚያሳዩቸው የእጅ ምልክቶች ከፖለቲካዊ ትንተና በዘለለ ልዩ ልዩ ሜሞች እየተሰሩባቸው በማኅበራዊ ሚዲያዎች መድመቂያ ይሆናሉ። ጥቂቶች ብቻ በሴትዮዋ ፖለቲካዊ አመለካከት ላይ ሲከራከሩ ሌሎች ብዙዎች በታየው ትዕይንት ተጠምደው ሲያፌዙ ይውላሉ። በዚህ መሃል ጠቅላይ ሚኒስቴሯ የሚፈልጉትን ጉዳይ ያስፈጽማሉ። ይህ በአጋጣሚ የሚፈጠር የሚዲያ መልክ ነው ብሎ መደምደም የዋህነት ነው። ይልቁንስ ሴትዮዋ መገናኛ ብዙሃኑን እራሱ ለፖሊሲያቸው ማስፈጸሚያ እንዴት መጠቀም እንዳለባቸው የተካኑ መሆናቸውን አመላካች ነው። ሜሎኒ ከትዕይንቱ ጀርባ ስትራቴጂያቸውን በምስል እየጋረዱ የጣሊያንን ዓለም አቀፋዊ እንቅስቃሴ በመቀየር ላይ ይገኛሉ። የጆርጂያ ሜሎኒን ስትራቴጂ በትክክል ለመረዳት ከፈለግን ከሮም በስተደቡብ ወደ ተዘረጋጀው አህጉር አፍሪካ መመልከቱ በቂ ነው። የሴትየዋ ትልቁ የውጪ ጉዳይ ፕሮጀክት ትኩረት ከአውሮፓ ይልቅ በአፍሪካ ምድር ላይ ነው። ይህ ፕሮጀክት በማቴይ ፕላን ተብሎ የሚጠራ ሲሆን ከአፍሪካ ጋር አዲስ አጋርነት ለመፍጠር በሚል የተቀረጸ ነው። ፕሮጀክቱ ከ5 ቢሊዮን ዩሮ በላይ በማውጣት በአፍሪካ የኤነርጂ፣ የግብርና፣ የውሃ፣ የጤና እና የትምህርት ዘርፎች ላይ ድጋፍ ለማድረግ ታቅዷል። በዚህ የማቴይ ፕላን ጠቅላይ ሚኒስትር ሜሎኒ ሊያሳኩ ያሰቧቸው ሁለት ዋና ዓላማዎች አሉ። የመጀመሪያው ደህንነቱ የተጠበቀ የአውሮፓን የኤነርጂ አቅርቦት ማረጋገጥ ሲሆን ሌላኛው ደግሞ የስደተኞችን ፍልሰት ከምንጩ መቆጣጠር ነው። ሜሎኒ የዩክሬን ጦርነት በአውሮፓ የፈጠረውን የኃይል አቅርቦት ክፍተት በቅጡ አስተውለዋል። በመሆኑም ጣሊያንን የአፍሪካን የተፈጥሮ ጋዝና ሌሎች ኃይሎች ከአውሮፓ የኃይል ፍላጎት የምታገኝ ቁልፍ ድልድይ ለማድረግ ቆርጠው ተነስተዋል። በሌላ በኩል ስደተኞችን ለመግታት በዚሁ በማቴይ ፕላን በኩል እየሰሩ ነው። እርዳታንና ኢንቨስትመንትን ከድንበር ቁጥጥር ጋር በማያያዝ ከቱኒዚያና ከአልባኒያ ጋር ስምምነቶችን ፈርመዋል። ይህ የአውሮፓን ስደተኞች የመቀበል ጫና ከጣሊያን ላይ አውርዶ በአፍሪካና በባልካን ሀገራት በኩል ለመቆጣጠር የተቀየሰ ብልህ ስትራቴጂ ነው። የጠቅላይ ሚኒስትሯ የማቴይ ፕላን ለምስራቅ አፍሪካም ልዩ ትኩረት ሰጥቷል። በተለይ በአፍሪካ ቀንድ የአካባቢያዊ መረጋጋትን በመቅረጽ ቁልፍ ሚና የምትጫወተውን ኢትዮጵያን በልዩ ሁኔታ አካቷል። በዚህም ሮም በኢንቨስትመንት እና በመሰል የመሠረተ ልማት ማስፋፊያዎች ላይ ድጋፍ በማድረግ አዲስ አበባን ሁነኛ አጋሯ አድርጋለች። የሜሎኒ አመክንዮ ግልጽና ቀላል ነው፣ አውሮፓን ለመጠበቅ አፍሪካ መረጋጋቷ የግድ ነው። ጆርጂያ ሜሎኒ ተራ ፖለቲከኛ ከመሰሉን ተሳስተናል። የሮማን ገናናነት ዳግም የሚመልስና አህጉራትን የሚያጠቃልል ወግ አጥባቂ መረብ እየገነቡ ነው። ዲፕሎማሲያቸው ጥብቅ ገመድ ነው። በአንድ በኩል ከዩክሬን ጋር በመቆም እና ለኔቶ ታማኝ በመሆን ዋሽንግተንና ብራሰልስ እምነት እንዲያድርባቸው ያደርጋሉ። በሌላ በኩል የአውሮፓ ህብረት የውስጥ ህገ ደንቡ ሊሻሻል ይገባል ከሚሉ ዩሮ ሪያሊስት መሪዎች ግንባር ቀደም በመሆን የብራሰልስን ፖለቲካ በአዲስ ስርዓት ይዘውራሉ። ትንሽ ቢሆንም እንኳን የተሻለ ማድረግ እንችላለን በሚለው መሪ ቃላቸው ህብረቱ ጠንካራ ኃይል እንዲሆን እየሰሩ ይገኛሉ። በጣሊያን ፖለቲካ እያስመዘገቡት ያለው ስኬት በመላው ዓለም የሚገኙ የቀኝ ክንፍ አክራሪ ቡድኖች የፖለቲካ እንቅስቃሴዎችን አነሳስቷል። ማሪ ለፔንን ከመሳሰሉ ፈረንሳውያን ፖለቲከኞች አንስቶ እስከ የትራምፕ ማጋ ወይንም ሜክ አሜሪካ ግሬት አጌን የተሰኘው እንቅስቃሴ አራማጆች በሴትየዋ ጥረት መበረታታቸውን መስክረዋል። ሜሎኒ በአውሮፓ ብሔርተኞችና በአሜሪካ ወግ አጥባቂዎች መካከል እንደ መገናኛ ድልድይ ሆነው እያገለገሉ ነው። በዚህም ምዕራባውያን የአውሮፓን ናሽናሊዝም እያቀነቀኑ ባህላዊ እሴቶችን እያጠናከሩ፣ ነገር ግን ሌላውን ኃይል ከጎናቸው ማሰለፍ የሚቻልበት አዲስ የፖለቲካ ቀመር ፈጥሯል። ሜሎኒ በየጊዜው ለህብረተሰቡ የሚያስተላልፏቸው መልእክቶች በሶስት ምሰሶዎች ላይ የተገነቡ ናቸው እግዚአብሔር አባት አገር እና ቤተሰብ ይህ ሐሳባቸው ደግሞ በጣሊያን ብቻ ሳይሆን በሁሉም ባህሎች ባሉ ወግ አጥባቂ ቡድኖች ውስጥ በስፋት ይቀነቀናል አስገራሚው ነገር እዚህ ጋር ነው ሜሎኒ የጣሊያን የመጀመሪያዋ ሴት ጠቅላይ ሚኒስትር ናቸው ሆኖ ሚዲያው ስኬታቸውን በፆታ እኩልነት ድል ፋንታ ከፖሊሲያቸው በላይ የድምፅ ቅላጼያቸውን አለባበሳቸውንና ባህሪያቸውን በአጉሊ መነጽር ይመረምራል። ልክ እንደ ማርጋሬት ታቸር እና ሂላሪ ክሊንተን ሁሉ ጾታቸው ሁነኛ የፖለቲካ እና ትችት መሳቢያቸው ሆኗል። ሴትየዋ ግን ይህን የሚዲያ ትኩረት ለፖሊሲዎቻቸው መከላከያ ጋሻ አድርገው መጠቀም ተከነውበታል። ስለዚህ የጠቅላይ ሚኒስቴሯን ፖሊሲ ለመረዳት ሚዲያ ሆም ብሎ የሚፈጥረውን ድራማ መርሳት እጅግ ተገቢ ነው። ጋዜጠኞች የሴትዮዋን ምስልና ድርጊቶቻቸውን እግር በእግር እየተከታተሉ በካሜራ ለማስቀረስ ሲታገሉ ሴትዮዋ የቀየሱትን የማቴ ፕላን የጣሊያንን የአውሮፓንና የአፍሪካን የጂኦፖለቲካ ካርታ በጸጥታ እየቀረጸው ይገኛል። በመጨረሻም አንድ ነገር ልበል፣ በሚዲያዎች የሚራገበው እያንዳንዱ ድራማ ፖለቲከኞች ፖሊሶቻቸውን የሚጋረዱበት ትርኢት እንጂ የፖለቲከኛው እውነተኛ ማንነት አይደለም። አበቃን።